በኢትዮጵያ ሪል ስቴት ዘርፍ የሚታዩ ችግሮችን ለመፍታት በኮምፓስ ፕሮፖርቲና በጎህ ቤቶች ባንክ የስምምነት ፊርማ ተፈጸመ። መስከረም አዲሱ ተጨማሪ ያለት በሀገራችን ኢትዮጵያ በርካታ የሪል ስቴት አልሚዎች እንዳሉ ይታወቃል። ከዚሁ ጋር ተያይዞም በዛሬው እለት ኮምፓስ ፕሮፐርቲ በኢትዮጵያ የሚታየውን የሪል ስቴት አልሚዎችንና ገዢዎችን ችግር ሊቀርፍ ይችላል ያለውን ስምምነት ከጎህ ቤቶች ባንክ ጋር ፈጽሟል። የኮምፓስ ፕሮፐርቲ የማርኬቲንግ ማኔጀር ሳሙኤል ዋጋዬ ለመገናኛ ብዙሃን እንደገለጹት ከሆነ በኮምፓስ ፕሮፐርቲና በጎህ ቤቶች ባንክ መካከል የተፈጸመው የስምምነት ፊርማ በኢትዮጵያ በሪል ስቴት ዘርፍ የሚስተዋሉ ዋና ዋና ችግሮችን የሚፈታ እንዲሁም ደንበኞች ገንዘባቸው ሰጥተውን በራሳቸው የባንክ ሂሳብ እንዲቆጥቡና የተሻለ ወለድ ምጣኔ አግኝተው በአጭር ጊዜ ውስጥ ቤት እንዲያገኙ የሚያስችል ስምምነት መሆኑን ይናገራሉ። ከዚህ በተጨማሪም ደንበኞች የቆጠቡትን ገንዘብ ማውጣት ከፈለጉ ማውጣት እንደሚችሉና የአገልግሎት ክፍያ ደግሞ እንደማይጠየቁም ነው የሚገልጹት። ይህ ዛሬ የምንፈራረመው ስምምነት በኢትዮጵያ ሪልስቴት ዘርፍ ውስጥ እየተስተዋሉ ያሉ ዋና ዋና ችግሮችን የሚፈታና የደንበኞችን ገንዘባቸውን በራሳቸው አካውንት በመቆጠብና በማስቀመጥ እንዲሁም የተሻለ ወለድ ምጣኔ በማግኘት በአጭር ጊዜ ውስጥ ቤት ለማግኘት የሚያስችላቸውን ስምምነት ነው። በተጨማሪ አጋጣሚ ተፈጥሮ ያስቀመጡትን ማውጣት ከፈለጉ ማውጣት የሚችሉበት በመሆኑ የሰርቪስ ወይም የአገልግሎት ክፍያ የማይጠየቅበት በመሆኑ ለየት ያደርጓል። ከቤት ገዢዎች የሚጠበቁ የቅድሚያ ተቀማጭ መነሻ የሆነው አምስት መቶ ሺና የሚገዙት የቤት ካሬ መሰረት በየወሩ በባንክ ሂሳባቸው ቁጥሮ መቆጠብ ብቻ ነው። እነዚህ ቤቶች በአዲስ አበባ በተለያዩ አካባቢዎች እንደሚገኙ ገልጸው የቤቶቹ ሙሉ ክፍያ የሚፈጸመው ገዢዎቹ የቤቱን ካርታ በእጃቸው ሲረከቡ ብቻ መሆኑንም ተናግረዋል። ማናጀሩ በጎቤቶች ባንክና በኮምፓስ ፕሮፐርቲስ መካከል የተደረገው የዛሬው ስምምነት ለኢትዮጵያ ቤት ገዢዎች በሙሉ ታላቅ የምስራች መሆኑንም አያይዘው ይናገራሉ። ቤቶቹ የሚገኙት በመሀል አዲስ አበባ በተመረጡ ቦታዎች በጎተራ በመስቀል ፍላወር በካሳንቺስ በቡልጋሪያ በቦሌ ሲሆኑ ለድርጅቶቹ ክፍያ የሚፈጸመው ቤቶት ቤታቸው ከነ ካርታቸው ሲረከቡ ነው። ዛሬ በኢትዮጵያ ሪል ስቴት ታሪክ ቀያሪ የሆነው በጎቤቶች ባንክና በኮምፓስ ፕሮፐርቲስ መካከል በሚደረገው ስትራቴጂክ ፓርትነርሺፕ ስምምነት ፊርማ ለኢትዮጵያ ቤት ገዢዎች በሙሉ እንኳን ደሳለን እንኳን ደሳላችሁ ማለት እፈልጋለሁ። በመጨረሻም በዚህ ሁለትዮሽ ስምምነት አብሮ የመስራት ሂደት ላይ ከፍተኛ ጥረት ላደረጋችሁልን የጎቤቶች አመራሮችና አባላት ምስጋናችን ከፍ ያለ ነው። የብዙ ወራት ሀሳብ ልውውጥና እቅድ ለዚህ ቀን አብቅቶናል እና ጎቤቶች ባንክ ማንኛውም ቤት ፈላጊ ቤት መጥቶ ሳያገኝ እንዳይመለስ የምትሰሩበት መንገድ ለሌሎች ባንክና በዘርፉ ለተሰማሩ የፋይናንስ ተቋማት አሪያ መሆን የሚችል ነው። የጎህ ቤቶች ባንክ ዋና ስራ አስኪያጅ ግሩም ጸጋዬ እንደተናገሩት ከሆነ ደግሞ ሁሉም ቤት ገዢ የሂሳብ አካውንት እንዲከፍት እንፈልጋለን ያሉ ሲሆን ተቀማጭ ገንዘብ ካስቀመጠ በኋላ የቁጠባ ሂሳቡ አምስት መቶ ሺ ብር ሲሞላ አስራ አምስት በመቶ የሚሆን ወለድ እንዲከፍል እንደሚደረግ ገልጸው ይህንንም በየወሩ በሚቆጥቡ ደንበኞች ሂሳባቸው አንድ መቶ ሺ ብር በሞላ ቁጥር አስራ አምስት በመቶ ወለድ እንዲያገኙ ይደረጋልን ብለዋል። ማንኛውም ቤት ገዢ ሂሳብ እንዲከፍት እንፈልጋለን። ኢኒሻል ዲፖዚቱን ዲፖዚት ያደርጋል። እኛ ጋር የምናደርገው ምንድን ነው፣ እያንዳንዱ ሰው የሴቪንግ አካውንት ከፍቶ ዲፖዚት ያደርጋል። ሴቪንግ አካውንት ውስጥ የመጀመሪያው ዲፖዚት 500 ሺህ ብር ሲሞላ ያንን 500 ሺህ ብር ከሴቪንግ አካውንት ወስደን ወደ ታይም ዲፖዚት ኮንቨርት አድርገን 15 ፐርሰንት ኢንትረስት እንዲከፈልበት እናደርጋለን። ይሄንን አንድ ጊዜ ብቻ አይደለም የምናደርገው፣ ከዚያ በኋላም በየወሩ የሚቆጥቡ ሰዎች ስለሆኑ እነዚህ ሰዎች ሂሳባቸው ውስጥ መቶ ሺህ ብር በሞላ ቁጥር ልክ መቶ ሺህ ብር ሲደርስ መቶ ሺህ ብሩን ወደ ታይም ዲፖዚት ኮንቨርት እያደረግን ሁል ጊዜ ያስቀመጡት ገንዘብ ላይ 15 ፐርሰንት ወለድ እንዲያገኙ እናደርጋለን። ነገር ግን እየቆጠቡ በየወሩ እየቆጠቡ መቶ ሺህ እስኪሞላ ባለው ደግሞ ቢያንስ ቢያንስ ኦርዲናሪ ሴቪንግ የሚከፈለው ኢንትረስት ላይ ደግሞ እንዲያገኙ እናደርጋለን። ስለዚህ በሁለቱም ሳይድ የኢንትረስት ተጠቃሚ እንዲሆኑ እናደርጋለን። አንድ የኮምፓስ ፕሮፐርቲና የጎቤቶች ባንክ በሪል ስቴቶች ላይ የሚታየውን ችግር ለማቅለል የሚረዳ ስምምነት በዛሬው ዕለት ተፈራርመዋል።